ጎንደር፣ ደባርቅ ለመመላለስ ዱባይ ሆኖብናል እኮ የተከበሩ ሰላም። የጋራ ሀብታችን ነው ድሃ፣ ሀብታም፣ ሃይማኖት፣ ዘር፣ ብሔር አይወክልም። እኛ የመንግስት ሰራተኞች ህዝቡን ተንበርክተን ይቅርታ ልንጠይቅ ይገባል። ተረጋግተን እያገለገል ነው አይደለም። ታጥቆ የሚንቀሳቀሰ ውጭ ያለው ዘራፊ፣ ህገ ወጥ ሌባ፣ በመንግስት መዋቅር ውስጥ ሆኖ ደግሞ ይህን ከሰጠ ይህን አገልግሎት ልስጥ የሚለው ደግሞ ህጋዊ ሌባ ከኛው ከጉያ ወጡ ናቸው። ከኛው ከልጅ ወጡ ናቸው። እኛው ስልክ ላይ ያለነው ቁጥራቸው ደውለን ኑ እንነጋገር። በእናንተ ምክንያት ልጆቻችን እየተማሩ አይደለም። በችግሩ ምክንያት ብዙ ኋላ ቀርነት ድህነት እየተፈጠረብን ነው። እባካችሁ ኑ። ለምንድን ነው ማንለው ቆርጠን በአማራ ክልል የተከስተው የሰላም እጦት በክልል ሕዝብ ላይ ማህበራዊ ፖለቲካዊና ኢኮኖሚያዊ ጉዳቶችን እያስከተለ ቀጥሏል። የሰላም እጦቱ በሰላም ይፈታ ዘንድም መንግስትና ማህበረሰቡ ህዝባዊ ውይይቶችን እያደረጉ እያደረጉም ይገኛሉ። የዚህ አካል የሆነ ህዝባዊ መድረክ ከደባርቅና ርቅና አዳባት ከተማ ከተውጣጡ የህብረተሰብ ክፍሎች ጋር በሰላም በልማትና መልካም አስተዳደር ጉዳዮች ላይ ውይይት ተደርጓል። በምክክር መድረኩ በአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የከተማ ልማት ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲ መሐመድና የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ በሪሁ መንግስቱ ተገኝተዋል። ሰሜን ጎንደርና አካባቢው በሰላም እጦት ምክንያት ከፍተኛ ውድመትን እያስተናገደ እንደሚገኝ በመድረኩ የተ ገኙ የማህበረሰብ ተወካዮች ያነሳሉ። የሰላም እጦቱ የማህበረሰቡን ከቦታ ቦታ የሚያደርገውን እንቅስቃሴ የገታም ሆኗል። ሰሜን ጎንደር ላይ ሰላም ባለመኖሩ ምክንያት ደባርቅ ወረዳ ብቻ 76 ትምህርት ቤቶች ስምንተኛ ክፍል ማስፈተን አልቻሉ። ይሄ ለሀገር ቀላል ሸክም አይደለም። ይሄ ለክልላችን ለዞናችን ቀላል ሸክም አይደለም። ዳባት ላይ ከ34 አካባቢ ቀበሌዎች ወደ 26 ና 27 ቀበሌ ትምህርት ቤቶች ሙሉ በሙሉ ዝግ ናቸው። እዚህ ላይ የምናውጣው ትውልድ ቀላል ትውልድ አይደለም። እኛን ከሌላው አካባቢ ጋር ስናወዳድር ምን ያህል ወደ ኋላ እየሮጥን እንደሆነ፣ የቁልቁለት ጉዞዎች ምን ያህል እየር እንደሆነ ማየት ይቻላል? ዛሬ አረቡር ላይ የታመመች አንዲት ነፍሰ ጡር እናት ለሷ አምቡላንስ ሂዶ እሷን ሊታደጋት አይችልም። ዛሬ እዚህ በቅርብ ዛብዛባ የሚባል ቀበሌ አምስት ኪሎ ሜትር ላይ ሂዶ አንድ አምቡላንስ እናት ማምጣት አይችልም። ይህ ባለበት ወቅት ስለ ሰላም ወንድሞቻችን እህቶቻችን እያል የምናሽመነሙነው ነገር ትክክል አይደለም፣ ትክክል አይደለም። ከህዝብ አኳያ ይሄ መወሰድ መቻል አለበት። ይሄን አምርረን ልንታገል አቅጣጫ ልናስይዝ ይገባል። ማለት ከደባርቅ እስከ ጎንደር ህብረተሰቡ እንደ ልቡ የማይዘወርበት፣ የመንግስት ሰራተኛ እንደ ልቡ ተልኮን የማይፈጽምበት፣ ነጋዴ ንግዱን የማይሰማራበት ትልቅ ማነቆ ሆኖናል። ጠላትን አምርረን ጠልተናል ወይ? ይህ ቡድን እንደማይጠቅመን እንደማያሻግረን እያወቅን ሙሉ በሙሉ ግን ትክክል አይደለህም አንተ የሄድክበት ያለው የትግል ጉዞ ምናልባትም አውዳሚ ነው፣ እኛን ከነበርንበት ክብ ወደ ታች ሊያወርድ የሚችል ነው ብለን ምንታገል ምን ያክሎቻችን ነን የሚለው ነገር በጣም ያሰጋኛል። እኔ ብዬ በጣም በርካታ ጥያቄዎች አሉ። አንደኛ በራሱ ልክ የሰላም ጥያቄ ስንፈታ በራሱ የሚፈታ ጥያቄ አለ። ለምሳሌ ሰላም ከሆነ አካባቢያችን በጣም በርካታ ወጣቶች በአሁኑ ወቅት ሁመራ፣ ቋራ የተለያዩ አካባቢዎች ነበሩ የሉም። አሁን ጥፋት ላይ ናቸው። ሰላሙ በራሱ ጥያቄውን ይመልሰዋል። ለመንግስት ምቹ ሁኔታ ይፈጥራል። ለአመራር ያመቻል። ስለዚህ ከህዝብ አኳያ ይህን አምረን መታገል መጥላት ትክክል አለመሆኑ ማሳየት መቻላል። ለይስሙላህ ብልጽግና ሆዴ ብለህ ከሰዓት በኋላ ደግሞ እንዲህ ብየነ ኮ ለእንጀራ ምን ልየለንም እንዴ? ይህ በመሆኑ ምክንያት ትግሉ ወደፊት ፈቀቅ እንዳይል እያደረገ ነው የሚል ፐርሰናል የሆነ ስሜት ስላለኝ ማለት ነው። በቃ ትክክል አይደለም የሚጠቅም አይደለም ካልን፣ አምርረ ለምን ነው ይህን ጠላት ማንታገለው? ከጎንደር ደባርቅ ለመመላለስ ዱባይ ሆኖብናል እኮ። የተከበሩ የሰላም እጦቱ የፈጠረውን ቀውስና እያስተጓጉል የሚገኘውን የልማት ስራ ለመከወን ያመች ዘንድ ምክክርና ውይይትን ማስቀደም ይገባል። በትጥቅ ትግል ላይ ያሉ ወገኖችም ወደ ሰላም ለማምጣት የመንግስት ኃላፊነት ብቻም ሳይሆን ማህበረሰቡም የራሱን ኃላፊነት ሊወጣ እንደሚገባ የመድረኩ ተሳታፊዎች ገልጸዋል። ልጆቻችን ናቸው፣ ወንድሞቻችን ናቸው። ሌላ ጠላት አልመጣብንም። እነዚህ ወንድሞቻችን፣ ልጆቻችን ግን መምከር ያቃተን ምንድን ነው? መመለስ ያቃተን ምንድን ነው? መጀመሪያ ሰላም ይምጣ። ሰላም ሳይመጣ ሁን መሰረት ድንጋይ መጣሉ የልማት ጥያቄ መጠየቁ እኔ ጠይቀነው እንቆይ ነው እንጂ ያለ ሰላም ምንም ነገር ሊሰራ ስለማይችል ማለት ነው። ስለዚህ መጀመሪያ ሰላማችን ለማምጣት ሁላችን እዚህ ቤት ያለን አካል ኃላፊነትን ወስደን ብንሰራ የክርስትናና እስልምና እምነት ተከታዮች አጥብቀን ብንመክር እኛ በእኛ ነው እየተዋጋ ነው ያለ ነው። ከዚህ ያለው ሰው ቢመክርበት ወረድ ብሎ ቢመክርበት ሁሉም የኛ ወገኖች ስለሆኑ ባይማማቱና ባይገዳደሉ ጥሩ ነው ብዬ ነው የማስበው። ወዳጅ ዘመዶቻችን ናቸው። በዚታች ታጥቀው በዚህ በየስርቻው እያሰቃዩን ያለ እና ስትደዋወሉ እንዲያው አይጠቅምም የያዝከው ነገር በከፍተኛ ችግር ውስጥ እየከተተን ነው እና ለእኔ ስትል እንዲያው ምን አለ ሰላም ብትመርጥ የሚለውን ነገር እንድታስተላልፉ ፈልጋለሁ። በክልሉ የተከሰተው የሰላም እጦት በክልሉ መንግስትና በፌዴራል መንግስት የተጀመሩ ፕሮጀክቶች እንዲስተጓጎሉ ማድረጉ መሬት ላይ ያለ ሀቅ ነው። በሰሜን ጎንደር ዞንም ታዲያ ይህ የሰላም እጦት የተጀመሩ የልማት ስራዎች እንዳይጠናቀቁ፣ በህዝብ ጥያቄ ይጀመራሉ ተብሎ የነበሩትም እንዳይጀመሩ ማድረጉን ተሳታፊዎች ያነሳሉ። ብዙ የመሰረተ ልማቶች ተጓትተው ቀርተዋል። አንዱም የዚህ ምክንያት ሰላም ነው። ሰላም የጋራ ሀብታችን ነው። ሰላም የጋራ ሀብታችን ነው። ድሃ ሀብታም ሃይማኖት፣ ዘር፣ ብሔር አይወክልም። በልማትና በመልካም አስተዳደር ያሉ ችግሮች ሊቀረፉልን ይገባል የሚል ነገር ነው ያለ። በፌዴራል ደረጃ የተጀመሩ እና የቆሙ የልማት ፕሮጀክቶች የሚጀመሩበት ሁኔታ ቢፈጠር፣ የዳባት አጅሬ ቅራቅር የመንገድ ፕሮጀክት ሎቷ ሎቱ፣ የጉያ ደጃሽ ሜዳ የመንገድ ፕሮጀክት የሊማሊሞ ተቀያሽ የመንገድ ፕሮጀክት ትላልቅ የመንገድ መሰረተ ልማቶች ስለሆኑ እነሱ አሁን ባለው ተጨባጭ ሁኔታ በሰሜኑ ጦርነት ምክንያት የቆሙ ፕሮጀክት ስለሆኑ፣ ይሄ መፍትሄ ቢሰጣቸው፣ የዞናችንን ፖቴንሻል መሰረት ያደረገ በደባርቅና ዳባት ከተሞች የኢንዱስትሪ መንደር መገንባት ቢቻል በርካታ ቁጥር ያለው ስራ እድል እንዲፈጠርለት እና የፍትሐዊ ተጠቃሚነት ችግርንም ይቀርፋል ተብሎ ይታመናል። ለዚህ የክልሉ መንግስት በዞናችን በተመረጡ ዘርፎች የኢንዱስትሪ መንደር ግንባታ ሊያካሂድልን። ሌላው የሰላም እጦት የወለደው ችግር የመልካም አስተዳደር እጦት ነው። ኪራይ ሰብሳቢነትና ሌብነት የደባርቅና አካባቢ መገለጫ እየሆነ ስለመምጣቱም ተሳታፊዎች ያነሳሉ። ከመልካም አስተዳደር አኳያ አሁን በከተማ አስተዳደራችን የጀመራችሁትን ጅማሬ አፕሬሼት እናደርጋለን። ተቀዳሚ ከንቲባው ከጓደኞቻቸው ጋር ነው የጀመሩትን መልካም ስራ እንደግፋለን፣ እናበረታታለን። ነገር ግን የሰነበቱ የቆዩ አሰራሮች ደግሞ አሉ። የመጀመሪያው ጉዳይ ቦታ ደባርቅ ላይ በምን መንገድ እንደሚቀራመጥ ዞኑ ላይ አርባ ምናምን የሚገመት አመራር አለ። ከተማ አስተዳደሩ ላይ መዓት አመራር አለ፣ በቁጥር የሚታክት ይሄ የክልሉን ድጋፍ አይጠይቅ። ወረዳ ላይ በጣም በርካታ አመራር አለ። መሬት እንዴት እየተቸበቸበ እንደሆነ ካርታ እየተሰራ ቀድሞ እየተሰራ ምን አይነት ማጨመሪያ እየተሰራበት ነው? ግል ግጥም አድርጋችሁ ታውቃላችሁ። እኛን የምትመሩ ሰዎች፣ እኛ የመንግስት ሰራተኞች ህዝቡን ተንበርክከን ይቅርታ ልንጠይቅ ይገባል። ተረጋግተን እያገለገልን ነው አይደለም። ተረጋግተን እያገለገል ነው ባልሆነ ቁጥር እኛን ከጸረ ህዝብ ጋር አብሮ ደምሮ መንግስትም ያው ነው ሌላውም ያው ነው ብሎ ለመተባበር ዝግጁ አይሆንም ማለት ነው። በየደረጃው ሌብነትና የመልካም አስተዳደር ችግር በከፍተኛ ደረጃ እየተበራከተ የመጣበት ሁኔታ ነው ያለ። ይህን ግርግር መሰረት ተደርጎ ብልሹ አሰራር የሰራ ሰው ተከታትሎ መንግስት እንደማይጠይቅ ሲረዳ በሰቶ መቀበል ስጠይና አገልግሎት ልስጥ አይነት ነገር በከፍተኛ ደረጃ እየተከሰተ ነው። ማህበረሰባችን ዞር ብለህ እኮ ጀኒኒሊ ስታወያየው ታጥቆ የሚንቀሳቀሰ ውጭ ያለው ዘራፊ ህገ ወጥ ሌባ በመንግስት መዋቅር ውስጥ ሆኖ ደግሞ ይህን ከሰጠ ይህን አገልግሎት ልስጥ የሚለው ደግሞ ህጋዊ ሌባ ህዝብ ውስጥ ሆነ ከመንግስት መዋቅር ውስጥ ሆነ እንዲህ አይነት የተበራከተ ነገር አለ። ሶ እነዚህ በጣም መሰረታዊ የሆኑ ፒላርስ የሰላምና ጸጥታውን ችግር ኖ ትክክል አይደለም ብለ በፍረት ባለመታገል የምናደርገው አካሄድ፣ አገልግሎት አሰጣጥ ላይ የምንፈጥረው ከፍተኛ ምሬት፣ እነዚህ ተዳምረው አካባቢው በከፍተኛ ደረጃ የመልማት አቅም እያለው የመልማት በርካታ እድሎች እያሉ ሳን ለማ እየቀረ ነው የሚለው ነገር እኔም ቢወሰድ ጥሩ ነው የሚል አስተሳሰብ ስላለኝ ማለት የመልካም አስተዳደር ችግር፣ የመገፋፋት ጭራሽ ቢሮክራሲ ኪራይ ሰብሳቢነት ያላቸው የታጀቡ ውስን ሰዎች አሉ። እነሱ መንግስት ሀይል ላቸው ይገ ሙሉ በሙሉ አደለም። እኔ የመንግስት ሰራተኛው የምናገር በጣም ትልቅ ስራ የሚሰሩ ደግሞ አንጋፋና ብቁ የሆኑ ሰዎች አሉ። መንግስትና ህዝብን አስታርቀው የሚኖሩ እንደ ሻማ እያበሩ ለህዝቡ እያበሩ እነሱ እየቀለጡ የሚኖሩ ሰዎች አሉ። እነዛን መጨመሪያ አይደለም ግን ከቆሎ ጋር እማትቆረጠም ጠም ጠጠር እንዳለች ደግሞ ማወቅ ይገባል። የሰላም እጦቱ ወደ ሰላማዊ እንቅስቃሴ ተመልሶ ዜጎች ሰላማዊ እንቅስቃሴ ያደርጉ ዘንድ ለሰላም መምጣት በትኩረት መስራት እንደሚገባ በምክክር መድረኩ የተገኙት በአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የከተማ ልማት ዘርፍ አስተባባሪ ና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን መሐመድ ና የሰላምና ጸጥታ ቢሮ ምክትል ኃላፊ በሪሁ መንግስቱ ገልጸዋል። በትጥቅ ትግል ላይ የሚገኙ ኃይሎች ለውይይት እንዲቀርቡ ማድረግ ከማህበረሰቡም ይጠበቃል ብለዋል። ሰላምን ማረጋገጥ የሚቻለው በጋራ በመሆን ነው። ሰላምን አዳራሽ ሆኖ በመነጋገር ማረጋገጥ አይቻልም። ሰላም የሁሉንም ትብብር ትጠይቃለች። ሰላም የሁሉንም ዋጋ መስዋዕትነት ትጠይቃለች። ይሄ የምናስበው ልማት፣ መልካም አስተዳደር ይፈታ ብለን ካሰብን ሰላም ማረጋገጥ ቅድመ ሁኔታ ጉዳይ የሰሜን ጎንደር አካባቢ ደባርቅ ዳባት አካባቢ መስዋዕትነት እየከፈለ ነው። በዛው ልክ ደግሞ የሚሸፋፈን ብዙ ነገር አለ። ይሄን የሚሸፋፈነውን ነገር ገለጥለጥ አድርጋችሁ ስለ ሰላም ስትሉ ተነጋግራችሁ በጫካም በሌላም ቦታ አምፀው ያሉትን እንዲመለሱ አድርጓቸው፣ ንገሯቸው። መንግስት በደንብ ይቀበላቸዋል፣ መከላከያ በደንብ ይቀበላቸዋል፣ ሰላም አስከባሪ ይቀበላቸዋል፣ አድማ መከላከል ይቀበላቸዋል፣ ሚሊሻ ይቀበላቸዋል። እያያችሁት ነው። ስለዚህ ወደ ሰላም እንግባ ካል አነጋግረን ማምጣት መወያየት። ችግር የሚፈታው እኮ በጠመንጃ አይደለም። ችግር የሚፈታው በጠረጴዛ ዙሪያ ነው፣ በመነጋገር ነው፣ በውይይት ነው። እኛ ደግሞ እንወያይ ያለ ነው። እናንተ እንወያይ ያላችሁ ነው። ስለዚህ ጠርቶ ከኛው ከጉያ ወጡ ናቸው፣ ከኛው ከልጅ ወጡ ናቸው። እኛው ስልክ ላይ ያለ ነው ቁጥራቸው። ደውለኑ፣ እንነጋገር። በሰ እናንተ ምክንያት ልጆቻችን እየተማሩ አይደለም። በችግሩ ምክንያት ብዙ ኋላ ቀርነት፣ ድህነት እየተፈጠረብን ነው። እባካችሁ ኑ። ለምንድን ነው የማንለው? ቆርጠን አባቶች የማናግዘው ለምንድን ነው? የሃይማኖት አባቶች እዚህ ውስጥ ለምንድን ነው ሚናችሁን አትወጡት? ወጣቶች ለምን ሚናችሁን አትወጡ? ምሁራኖች ለምን ሚናችሁን አትወጡ? ብዙ አካባቢዎች እየተቀየሩ እኮ ነው። በዚህ ዛሬ ሰሜን ሸዋ መራ ቤቴ ላይ ብታዩ ትናንት ሄደን ያወያየንበት ከአመራሩ ጋር ሆነን እየተመለሰ ነው። ና ተመለስ እያሉ በገፍ ደቡብ ጎንደር እየተመለሰ ነው። ወሎ እየተመለሰ ነው። እዚህም አለ ግን ተመለስ በሉት ይምጡ። ወደ ሰላም ልጆች ትምህርት ይማሩ በሰላም ይህ ትግል ለሕዝባችን አደጋን የሚያመጣ ነው፣ ሕዝባችን የሚያዋርድ ነው፣ ትክክል አይደለም ብለው እናንተም ውድ አባቶች የሰላም ካውንስል አባላት በጋራ ሆናችሁ በሰራችሁ ስራ ትጥቃቸውን ፈትተው በሰላማዊ መንገድ ገብተው በሰላም ከማህበረሰቡ ጋር መኖር ጀምረዋል። ከዚህ በላይ መነጋገር፣ ከዚህ በላይ መመካከር፣ ከዚህ በላይ አቋም መውሰድ አልሆን ካላ ደግሞ ከመንግስት ጋር ምርር ብሎ ቁሞ የመጪውን ህልውናውን መወሰን የግድ የሚል ይመስለኛል። የህዝብ ዛሬ ካልነቃ ነገር ሪሊ እስካሁን ካነሳው በላይ ዋጋ ለመክፈሉ ዋስትና የለንም ማለት ነው። ስለዚህ መፍትሄውም ያለከው ውስጣችን ነው ማለት አንድ ግፋው ሳንገፋው ይህንን እድል ይህንን ጊዜ ተጠቅመን ሰላም የሁሉም ነገር ሁሉ መሰረት በመሆኑ ሁላችንም ኃላፊነታችን ለመወጣት መዘጋጀት መቻል አለብን የሚል እምነት አለ። ስለዚህ መንግስት አንዱ በሰላም መንገድ ለመፍታት ያደረገውን ጥረት አጠናክር መቀጠል አለብን። በሌላ መንገድ ህግ የማስከበር ስራውንም አጠናክሮ ይቀጥላል መንግስት። ማንም ታሪክ ለማበላሸት የፈለገውን ያክል ጥረት ሊያደርግ ይችላል። ግን ደግሞ ኢትዮጵያን የሚወዱ ህዝቦች አሉ። የሰሜን ጎንደር ህዝብ በኢትዮጵያነቱ የማይደራደር በአማራነቱ በጽናት ቆሞ ዳር ድንበርም ጭምር የሚያስከብር ነው። ስለዚህ ነገ ከነገ በኋላ በሚከበረው የህግ ማስከበር ስራም ጭምር ውስጥ ባለቤት መሆን ይጠይቃል። አጋዥ መሆን ይጠይቃል። ከጸጥታ መዋቅር ጎን መሆን፣ ከመከላከያ ሰራዊት ጎን መሆን መወሰን ይጠይቃል ማለት ነው። ከመድረኩ የተነሱ የመልካም አስተዳደርና አገልግሎት አሰጣጥን ለማስተካከል መንግስት በትኩረት እንደሚሰራ ዶክተር አህመድዲን ገልጸዋል። ከቆሎ ጋር የማትቆረጠም ጠጠራለች ያሉትን በደንብ መያዝ ያስፈልጋል። እራሳችንን መፈተሽ ያስፈልጋል። ይሄ እስከ እኛ ጭምር ነው። ትክክለኛም ነው፣ እውነት ነው። ምንም የሚሸፋፍነው ነገር የለም። ይሄን ተቀብሎ ለማስተካከል መስራት ያስፈልጋል። ብልሹ አሰራር የምንፈጥር አለን፣ ቢሮክራሲ የምንፈጥር አለን፣ ምሬት የምንፈጥር አለን። መገፋፋት አለ። ይሄንን ማረም ያስፈልጋል። እሱ ይሄንን እናደራጀው የሚይዘው በደንብ ገምግመው ማስተካከል ላይ በደንብ መስራት ይጠይቃል። ይሄ ኬዝ ምንድን ነው? ጉዳዩ ምንድን ነው? ችሎት ፈጥራችሁ ማህበረሰቡን ቁጭ አድርጎ በአንድ በኩል አመራሩን በአንድ በኩል ቁጭ አድርጎ ለምንድን ነው ያልፈታሁ ብሎ መጠየቅ ያስፈልጋል። እዛው ጥያቄ የሚፈታበት ምላሽ የሚመለስበት ሁኔታ መፈጠር አለበት። ይሄንን መውሰድ ያስፈልጋል። ከመሬት ጋር ከሌብነት ጋር ከምን ጋር የተያያዘውን አመራሩም እነ ቢምረውም እና አደራጃውም ስለ ያዟቸው በቀጣይ በደንብ ይፈትሿቸዋል ብለን እናስባለን። እኔም ይዤ ለሚመለከተው ጓደኞች ጋር የጋራ አድርገን ክትትል የምናደርግበት ይሆናል ብዬ አስባለሁ። መልካም አስተዳደርና አገልግሎት አሰጣጥ ግን በጣም ሊታረም የሚገባው ጉዳይ መሆኑን መያዝ ያስፈልጋል። የማህበረሰቡ የዕለት ተዕለት ጥያቄ የሆኑ የልማት ጥያቄዎች እንዲፈቱ የክልሉ መንግስት በትኩረት እንደሚሰራ በመድረኩ የተገኙት ዶክተር አህመድ መሐመድ ገልጸዋል። ሰላም ባለመኖሩ ያጣነው ነገር ምንድን ነው የሚለው በጣም ቤዚክ፣ ሰላም ባለመኖሩ ልናገኝ የምንችላቸው ልማቶችን እያጣን ነው ከዛ ውስጥ አንድ ማነሳላችሁ አለ ለምሳሌ በለስ መካነ ብርሃን መንገድ እኔ አውቀዋለሁ። መከላከያ ውስጥ ስለነበሩ በእኔ ዘርፍ ስር ነበረ የዛሬ 3 ዓመት አራት ዓመት በለስ መካነ ብርሃን መንገድ በሰዓቱ የዛሬ 2 3 ዓመት 3 ዓመት በፊት ቆሞ ነበር ፕሮጀክቱ። ታስታውሳችሁ በሰሜኑ ጦርነት ችግር ምክንያት ከዛ በኋላ ማሽነሪዎች እንዲገቡ ከሌላ በኩል ከሌላ ቦታ ያሉ ማቴሪያሎች እንዲመጡ ገንዘብንም በማዘዋወር በመከላከያ በኩል መፍትሄ ተሰጥቶ በፍጥነት እየሄደ ነበር ይሄ የነበረው። ሰው ተመልሶ ችግር ተፈጠረ፣ ሰላም ባለመኖሩ ምክንያት የተስተጓጎለ ፕሮጀክት እሱ ብቻ አይደለም፣ በርካታ ፕሮጀክቶች አሉ። ውስጣዊ የሰላም ችግራችን አለ፣ ዓለም አቀፋዊ ሁኔታው አለ፣ ቀጠናዊ ሁኔታው ሰሜኑ ጦርነት ሁኔታ የተፈጠረ ችግር አለ፣ በኮቪድ የተፈጠረ ችግር አለ። በእነዚህ ሁሉ ነገሮች ያጣናቸው በርካታ የልማት ጉዳዮች አሉ። ይሄ ደግሞ አካባቢው በልማት የተወሰነ የቀረ ወደ ኋላ ከሌሎች የቀረ እንዲመስላችሁ አድርጎታል። የቆሙ ፕሮጀክቶች መጠናቀቅ መቻል አለባቸው። ይህን ይሄን ከሚመለከታቸው አካላት ጋር እንሰራለን። ያነሳችሁት የመንገድ ፕሮጀክቶች አሁን እንዲጠናቀቁ እኛ እንሰራለን። ከእናንተ በኩል ደግሞ ሰላምን በማረጋገጥ በኩል ከመንግስት ጎን ቆማችሁ መስራት ይጠበቅባችኋል። የበየዳ የበየዳ ጃናሞራ ጋር ተያይዞ ሌሎች መንገዶች ምን መንገዶች የተነሱ ጉዳዮች አሉ እነዚህን በምንችለው አቅም ትክክለኛ ጥያቄዎች ናቸው። በምንችለው አቅም በየደረጃው ለመፍታት አቅደን ለመፍታት እንሰራለን። አምራች ኢንዱስትሪ ያስፈልጋል ምንም ጥርጥር የለው። ግን የኢንዱስትሪ መንደሩን በምን አይነት መልኩ ነው የምንቀይረው? የካሳ ጋር ተያያዥነት ያለውን ጉዳይ መፍታት አለባቸው። እንደ ክልል ግን በቀጣይ ምን አይነት ኢንዱስትሪዎች እዚህ መኖር አለባቸው የሚለውን ከቢሮ ጋር የጋራ የምናደረግና የምንነጋገር ይሆናል። ማኑፋክቸሪንግ ኢንዱስትሪ እዚህ ስለሚያስፈልግ አምራች አካባቢ ነው። ማዕድን አለው አካባቢው ብዙ ሀብቶች አሉ። ተፈጥሮ ሀብት ያለው አካባቢ ነው። ስለዚህ እንደ ግብዓት የሚጠቀማቸው ብዙ ነገሮች ስላሉ አምራች ኢንዱስትሪ ያስፈልጋል። ስለዚህ ዳባትም ላይ ደባርቅም ላይ ኢንዱስትሪ የሚኖርበት አምርቶ ኤክስፖርት የሚያደርግ አምርቶ መሰረታዊ ፍጆታ የሚሸፍን አምርቶ የስራ እድል የሚፈጥር አምራች ኢንዱስትሪዎች ያስፈልጋሉ። አሁን በተረዳሁት እስካሁን ምንም ኢንዱስትሪ የለም፣ ደባርቅም ዳባትም። ስለዚህ ይሄንን እኔም ይዤ ከሚመለከቱት የስራ ባልደረቦች ጋር ተነጋግረን የምንፈታ ይሆናል።